ጀስት ፎር ዘስ ስለዚህ የሚማር በቃ አኛ ቤተ ክርስቲያን መስሎ መኖር አለ ሰው ፊት ወጥቶ ከመሳደ ምናምን ረጋ ማለት አለበት። የትኛው ነው እና እንዳልኳችሁ ሰዎችን እንለይ። በቃ ዊ ነው አቴንሽን ሴከሮች በጣም ብዙ አሉ። መለየት አለብን፣ ማን ጋር እንደምንገባና ማን ጋር እንድንተው መለየት አለብን። እና ሰሞኑ ጉዳይ ደግሞ በጣም አሳዝኖኛል። እንዳልኳቸው ነው በቃ ሞናርኪዎ ከእነዛ ልጆች ይልቅ ነባሮች ነው እንትን እንደዛ እያደረጉ ያሉትና መምህራኖችንም ጭምር መናፍቅ እስከ ማለት እየተደረሰበታለ። ይሄ እስከ የት ድረስ ይሄዳል? ጥጉን እንትን እናድርግ ለማለት ነው። ቢ ሀሳቢን አግኝታችኋል ብዬ አስባለሁ ሁላችሁ። እና ሁሉም በመጠኑና በልክ ይሁን ለሚለው ነው ጋዲ ሰላም በለን። እስኪ ብሮስኪ ድምፅ ይሰማል፣ አለ ወይ? ይሰማል ይሰማል። መኩዬ መኩይ እንዴት ነህ ብሮስኪ? ሁሉ ፒስ አለን፣ እግዚአብሔር ይመስገን። እንዴት ናንተ ደህና ነህ ወይ? እግዚአብሔር መስገን አለን አለን፣ እግዚአብሔር ይመስገን። ምንድን ነው ሁሉም ልክ አለው ስትል ውሃ ልክ እየፈ ያስፈለግኩ ነበር። ምንድን ነው ሚን ደግሞ አይስክሪም ከሰጠሽ አይቀር ደና ነገርችኝ፣ ሁለት አይስክሪም ሰጠሽኛው። ምንድን ነው? ቀጥልሽ ቀጥል አይ የሰሞኑ ጉዳይ ላይ አንዳንድ ነገሮችን እያየን በጣም በዛ መሰለኝ እና ዝም ዝምም ተባለ ሳየው በዚህም በዛም ከውስጥም ከውጭም ምናምን ስናየው ውጪስ ከፍ እያለ መጣና ሁሉም ልክ አለው እና ድሮ ያው ጋዲ እኛ ላይ የለውም። አሁን ላይ ግን አልፎ ተርፎ በት ወይ እስከየት ድረስ ያስቀጥላል ይሄ ነገር ማለት ተገቢ ነው ወይ የሚለው በጣም ትልቅ እንትን እያለኝ ውሽሩሩ ማለት ሳለብን ወይ? አሁን መልእክቴ ለማን ነው? ለመምህራኖች እና ለዲያቆናትን ጭምር። ለምን ከዚህም በፊት እየተደረገ የነበረው እናውቃለን። ብዙ ጊዜ ቀሲስ ቴዎድሮስ ጭምር ማለት ነው ቁጭ አድርጎ የመከሩ አሁን ከዚህ በፊት የተነገረ አሁን ላይ ግን በግልጽ በቃ ሁሉም ልክ ስላለው በዚህ ልክ ከተመጣ ሞናርኪ ኦፍ ፋዘር የሚለውን ታይታል ምንፍቅና ትምህርት ነው ይሄ መናፍቅ ናቸው እስከ ማለት የተደረሰበት መጣ። እና ይሄ ነገር ወዴት እየተካሄደ ካህናቶችንም ጭምር እንደዛ እያደረጉ እንደመሆናቸው ዊችስ ተገቢ አይደለም። በእኔ በኩል ተገቢ አይደለም። ሹሩሩ ማለት አይገባም።

ነጭ ነጭ ነጭ ነጭ እናውራ ከተባለ ጤና ያጡ ሰዎች አሉ ሲባል ምንም በቃ ምን ሁሌ ሁሌ ሁሌ ሀሜት ላይ የሚውሉ ሰዎች ጤና ያጡ ሰዎች አሉና እኔ ከዚህ በፊት ጋር የስታች ላችሁ ሰዎችን ከማንም በልጠን አንሰን አይደለም። መኩ ቢያንስ ክህነት አለው ዲያቆን ነው፣ ግን ያው አይም ጀስት ራንደም ኢንዲቪጁዋል። እዚህ ቤተ ክርስቲያኑስ ግን ለነዚህ ሰዎች ቦታ ለምን እንደምሰጠው አይገባኝም እኔ ስለማን እያወራው እንደሆነ ቴክኒካሊ አንደርስታንድ ወይ፣ ትምርት ላይ ማውራት ሰው ማብራራት የማይችል ሰው በዚህ ደረጃ ቦታ ተሰጥቶት፣ እንትና እኮ ያለ ነበር እንትና ቤት እኮ እንዲ የተባለ፣ እነዚህ ላይ ማውራት የማይችልን ሰው ማውራት መስማት አያስፈልግም። ሁለተኛ በቃ ቦታ የሚገቡ ሰዎች አሉ ለነሱ ሰዎች ቦታ መስጠት። ሁለተኛ ከተምርታን የሚነሰውን ነገር ከትምህርት አንጻር የሚነሳ ነገር የትኛውም ትምህርት የትኛውም ትምህርት በቤተክርስቲያን ዛሬ አይደለም። ቤተክርስቲያን ዛሬ አልጀመረችም፣ አይደል መኩ? ቤተክርስቲያን ዛሬ አልጀመረችም። ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ነው ቤተክርስቲያንን በደሙ የዋጃት። ኦኬ ጌታ ቤተክርስቲያንን ከመሰረታት በኋላ ደግሞ ሐዋርያትን፣ ሂዱ ወንጌልን ሁሉ ለፍጥረት ሁሉ ሰበኩ ባለ መሰረት ከዛ ቤተ ክርስቲያንን ለሐዋርያት ሰጣት ጌታ። ከዛ በኋላ ሐዋርያት ደግሞ ከእነርሱ በኋላ ለሚነሱ ለጳጳሳት፣ ለመንጋው ጠባቂዎች ቤተክርስቲያን በዚህ መልኩ በቀብሎ ስትመጣ እንመለከታለን። የትኛውም ትምህርት የትኛውም ትምህርት በቤተክርስቲያን ታሪክ ውስጥ ወይ በመጀመሪያው ቤተክርስቲያን ውስጥ ስፔሻሊ ደግሞ የመጀመሪያው አራት መቶ አምሳ አንድ ዓመተ ምህረት ውስጥ ካልታየ በተለይ ዶግማ ሃይማኖታዊ የሆኑ ትምህርቶች ጥያቄ መጠየቅ አለበት። ማንም ሰው የሆነ ትምህርት ትምህርት ነው ብሎ ይዞ ሲመጣ ኬታ መጣው መባል አለበት። አለቀ፣ በቃ ኬታ መጣው። ማንም ከመሬት እየተነሳ ደስ ያለውን ትምህርት የሚያመነጭ ከሆነ አስቸጋሪ ነው የሚሆነው። አንዳንድ ሰዎች ጋር የምንመለከተው ደሜ እሱ ነው ቤተክርስቲያን ኩላዊት ናት፣ ዓለም አቀፋዊ ኢትዮጵያ ውስጥ ብቻ የሚገኝ የሚመስላቸው ሰዎች አሉ። እንዲህ የሚባል ነገር የለም። እውነታው ነው እኮ ክርስትና ላይ እንዲህ የሚባል ነገር የለም። ኢትዮጵያ ውስጥ ብቻ ቀርቶ በሃይማኖት ደረጃ በትምህርት ደረጃ ኢትዮጵያ ውስጥ ብቻ ቀርቶ ሌላው ዓለም ሌላው ሌሎች እህት አብያተ ክርስቲያናት ጋር የሌለ ትምህርት ሊኖር አይችልም። ትምህርት ከሆነ ኦኬ፣ ትምህርት ከሆነ እሱ ነው እና ምለኛው እሱ ነው። ለዛ ነው ብዙ ጊዜ ምን ይባላል ትላልቅ የቤተክርስቲያን መምህራን የሚሉት የትኛውም አይነት ትምህርት ሲነሳ በታሪክ ይታወቃል ወይ ኦኬ፣ የጥንቷ ቤተክርስቲያን ይሄን ትምህርት አውቀዋለች ወይ አስተምሯለች ወይ፣ ከዛም አልፎ ኢቭን አሁን ባለንበት ሁኔታ ደግሞ የጥንት አባቶች ምን አሉ የሚለው ነገር፣ በተጨማሪ ደግሞ አሁን ያሉት ተታቢያ ይቅርታ አድርጉልኝ፣ አንዳንድ ሰዎች ኢቭን ትምህርቱን ረስተውት ሀገር ወደ ማምለክ የገቡ አንዳንድ ሰዎችም አሉ። እውነታውን እናውራ ከተባለ ወላዲት አምላክን ነው የምላችሁ። ክርስትና ኢትዮጵያ ውስጥ ብቻ አይደለም ያለው። ስለዚህ ከዛ አንፃር ነገሮችን ማመዛዘን ያስፈልጋል እኮ አንተ ታውቃለህ። እኛ የምናውቃቸው ነገሮች ለምሳሌ አይደል፣ ብዙ ግለሰቦችን መኩ እያየን ዝም ብለን የምናልፋቸው ሰዎች አሉ ለምን የምናውቃቸው ሰዎች ትምህርታዊ ነገር ላይ ስናወራ ምን አይነት ነገር ሲያራምዱ የነበሩ ሰዎች

ምን ነው ፈልጋ ያለው? መልካም። አይ ሜቢ ሀሳብ ካላችሁ እንትን በሉና በቃ በዚህ ርዕስ ንቋጭ መሰለኝ። ጋዲን ተሰላለ ሀሳብ ካላችሁ እና እሱን እንትን ብንል ብንጠነቀቅ ምናምን በጣም አሪፍ ነው። ይሄ የተነሳው የሰሞነኛው ጉዳይ ላይ ግን በጣም ብዙ ሰዎች ምላሽ ሰጥተዋል። በቃ በአጭርና በግልጽ ቋንቋ ይሄ የቤተክርስቲያን ቋንቋ አይደለም፣ ወይም ቤተክርስቲያን እንዲህ አይነት ትምህርት የላትም የሚል ነገር ተናግረዋል። እዛ ላይ አልጨምርም። በቃ መቀበል ከተፈለገ ያው ብዙ ጊዜ ሊቃውንቱ

አንሳና መምህር ብሬ ያጠቃልሉና ወደ ሌላ አንተ ነው። ጥያቄዎቹ ምናምን እንቀበላለን። በመረጃ ሁሉ ትምህርት